ረበፈጣሪ" በፈጣሪ ስም እስኪ ፕራንክ ነው በሉኝ ይሄ ነገር እውነት ሊሆን አይገባም። የምር እንደው ለዩቱብ ሽቀላ ካልሆነ በስተቀር ዩቱባቸው ቀዝቀዝ ስል በነገራችሁ ላይ ይህን አደርጋለሁ ግን ይህ ናሂና ናሂና ውቤ ዩቱብ ይህን ያህል ቀዝቀዝ አለ ነው ብዬ አላስብም። ስም ለማጥፈን ይህን ነገር አደርጋለሁ ለዚህ ብሎ ብዬ አላስብም። እንዴ አረታው እንደ ኢትዮጵያ ፌመስ የሆናችሁ ዩቱበሮች ወይም ባለትዳሮች ወዴት እየሄዳችሁ ነው? ምን እያደረጋችሁ ነው? ለእኛም ራሱ ስጋት እኮ እያሳድራችሁብን ነው። እንኳን ያላገበኑ እንዳናገባ ተስፋ እያስቆረጣችሁብን ነው። እንዴ ከእናንተ እንኳን ብዙ ነገር እንደዚህ አይነት ትዳርማ አለ ለካ፣ እንደዚህም አይነት ወንድ አለ፣ እንደዚህም አይነት ሴት አለች እስከሚባል የምትባባሉ ናችሁ እንግዲህ ትዳር በዚህ የሚያበቃ ከሆነ እንደዚህ የሚያስጠላ ከሆነ እስከ መቼ ሴት ልጅን እያሳደዳችሁ ወይም አንዷ ከኢትዮጵያ፣ አንዷ ከአረብ ሀገር፣ አንዷ ከኢሮፕ፣ አንዷ ከአሜሪካን እንደዚህ የምታሳድዱ ከሆነ እንደዚህ እያደረጋችሁ ምስቶቻችሁን ቤት ውስጥ አስቀምጣችሁ ጻድቅ ጻድቅ የሚያጫውታችሁ ወንዶች ትዳራችሁን ደግሞ ሜዲያም ሶሻል ሚዲያ ላይ ያውጥታችሁ። እንደዚህ አይነት በቃ ጨዋጨዋ የሚያጫውታችሁ። በነገራችን ላይ እንደውም እስከ ዛሬ ናሂን አንድ ቀን ተናግሬው አላቅም። ውቤን ነው የምናገራት ብዙ ጊዜ። አርደኝነቷም በቃ የሆነ አምባገነንነቷም ማሌ እኔ አባወራነኝ እንደ ማለት በቃ ያ ነገር እሱ ላይ ሲታሳይበት ለምን ናሂን በጣም ነው መወዱ አሁንም ለክፉ ላለመናገር እቆጠባለሁ። ግን እንዴት እንዴት ልቆጠብ? ክፉ ላለመናገር እውነት ነው ምላችሁ በጣም አሳዝናኛለች። እን እንግዲህ እንደምታቋት እርጉዝ ናት። እርጉዝ ሆና እንኳን ፕራንክ ቢሆን ሌላ ሌላ ጨዋታ እንኳን ቢሆን አይደረግም። አሁን እሷ ልጅ ተሸክመ ሁለት ሆና ነው ያለችው። ሁለት ነፍስ ነው ይዛ ያለችው። ሁለት ነፍስ ይዛ ያለች እንዲ ወዴት እየሄዳችሁ ነው? እነዚህ ልጆች ወዴት እየሄዱ ነው እንዴ? ምን እያደረጋችሁ ነው? ቆይ እሷ እንኳን አሁን በዚህ በእርግዝና ወቅት ነገሩን ከማድረግ አይጠበቅብም። ደግሞ ተለጣጥፎ ጭራሽ ተጨባብጦ ነው የመጡት። አሁን ደግሞ እሷ እሷኔን በእሷ እንድትመጡብኝ አልፈልግም፣ እንድትጎዳብኝ አልፈልግም። እውነቴን ነው ናሂ፣ እውነት እውነት ነው በሉኝ የምሬን ነው ምላችሁ። እኔ በጣም ነው የሚከፋኝ እውነት ናሂ፣ ይህን እናደርጎ ከሆነ እውነት ከሆነ እኔ በጣም ነው የሚያመኝ ማለት ነው። ለምን በቃ የምሬን ነው። እኔ እንደውም ይቅርበኝ። ውቤ እስከዛሬ በጣም ነው የምናገራት እውነት ከሆኔ ይህ ነገር ለዩቱብ ሽቀላ ካልሆነ በስተቀር ግን በነገራችን ላይ እና ውቤ እንደዚህ ማስመሰል አችልም። አሁን እንደዚህ ሁለት ነብስ ሆና እስከ ሐኪም ቤት እስከ መግባት ድረስ ያን ነገር በልጅም ይጫውታ ያደርጋሉ ብዬ አላስብም። አስቡ እንዴት ይህንን ነገር ይህንን ድርጊት ሄሉ ተብዬ ሳንችስ እንዴት ይህንን ነገር ይዘሽ ልጅቷን እስከ ቤት ድረስ ለምን ይዘሻት ሄድሽ? ተፈለጋችሁና ይህን በውጭ ተቀጣጥራችሁ በውጭ እንትም ማለት ነበረባችሁ። አሁን ልጅቷ እንደምትለው ከሆነ ገንዘብ አለ ቤቱም የኔ ነው፣ ገንዘቡ ንብረቱ፣ ያ ሁሉ ስንት ዓመት የሁለት ዓመት ፍቅረኛ ነውን እያለች አለችው። እንግዲህ ልጅቷም ደግሞ እንዳይፈረድባት እውነት ነው። ማን የሚያደርገው ነገር ነው? ቀድሞ ፍቅረኛዋ ከሆነ ብሯን ከሷ እየሸመጠጠ እየበላባት ከሆነ ያሳዝናል፣ የምር አሁን ናሂና ውቤ ትዳር ውስጥ ከገቡ ምን ያህል ጊዜ ነው? እሷ ደግሞ ሁለት ዓመት ፍቅረኛ አይኖ ትላለች። በመሀል እንግዲህ ውቤና ውቤን ካገኛት በኋላ ይጥፋ ባይዞ አላቅም። ግን ምንድን ነው ማለት ውቤን ካገባት በኋላ ይጥፋ ከዛ በፊት ይሁን ከዛ በኋላ ይሁን እሱን ፈጣሪ ይወቀው። ግን ናሂ እውነት ይህንን አድርገ ከሆነ የምሬ ነው። በጣም ነው እኔ የምናገርህ ማለት ነው። ዛሬ ግን ለመቆጠብ ሞክራለሁ እንዴ አረ ሴቶችዬ፣ አረ በእናታችሁ፣ አረ እንደሆን እናንተስ። አሁን ልጅቷ እውነት ነው ሀቅ ካለባት ሀቋን መጠየቅ ግዴታ ነው። ምክንያቱም አንደኛ ከላቧ ነው፣ ንብረቷ ነው፣ ቤት የምኔ ነው፣ እንደዚህ ብዙ ብዙ ወዘተ ብዙ ነገር እንደውም ካስታወሳችሁ ያላቸዋቸው አንድ ጊዜ ናሂ ቤት አባቱ በጣም ታሙ ነበር፣ እና ያን ጊዜ እንኳን አባቱ ማሳከም አልቻለም ነበር። ይቅርታ እያረጋችሁልኝ ለመፍረድ አይደለም። ያኔ ኬት አምጥቶ እንኳን ቤት ቤቱ እንኳን ያኔ ታውቃላችሁ፣ ጊፍት ሪል እስቴት እንደዛ ተመዝግበዋል። የራሳቸው ቤት አሁን የሚኖሩበትን ቤት ዝንጣሌ ቤት ነው፣ እንደምታዩት ትልቅ ቤት እንደሆነ እንትን ያስጎበኝ ነበር። እና ይህ ሁሉ ብቻ ዩቱብ ላይም ብዙ የሚሰሩ አይደሉም። ብዙ እንደ ሌሎች እንኳን በየቀኑም እየመጡ አይሰሩም፣ አልፎ አልፎ ነው የሚሰሩት ማለት ነው አሁን ቢሆን ብዙ ነገር ማድረግ ይችላሉ። ለምን በየጊዜው ብዝንሳቸው ይሄ ስለሆነ ናሂ በተጨማሪም ሌላ ስራም አለው። ነገር ግን አሁን ያሉበት የሚኖሩበት ቤት እንዴት ዝንጥ ያለ እንደሆነ በኢትዮጵያ ኑሮ እንኳን በወር ሀምሳ ሺ የሚከፈልበት ቤት ውስጥ ነው ተቀምጠው ያሉት። አያችሁት አደሌ ጽድት ያለ ና ጽድት ያለ ቤት ውስጥ ነው እየኖሩ ያሉት። ከሱም አልፎ ተርፎ ደግሞ ጊፍት ሪል ስቴት ተመዝግቧሉ። ጊፍት ሪል ስቴት ገዝተዋሉ ማለት ነው እና ያ ሁሉ ነገር ትዳሩን እየመራ ቤተሰቡን እየረዳ አባቱን ታማሚ አባቱን እያሳከመ ቤቱንም ገዝተው ስራውንም እንትን ብሎ ቤትም እንደዚህ ጊፍት ሪልስቴት ይሄንን ቤት እንደውም ይሄ አሁን እሱ ተከራይቶ የሚኖርበት ቤት እውነት ነው ብላችሁ በወር ከአምሳ ሺህ በላይ የሚከፍልበት ቤት ውስጥ ነው ተከራይቶ ያሉት ማለት ነው። እነው እንኳን አይታችኋል። አንድ ጊዜ እንኳን ኢንተርቪው ሲያደርግ ቤቱን እንኳን ቀረጻ አድርጎ ሙሉ ቤቱን ሲያሳይ በጣም ሰፊ ቤት እንደሆነ ነው። እንኳን አንድ ክፍል ራሱ ጽድት ያለ ነው። እንኳን ኢትዮጵያ ውስጥ ዝም ብሎ እንኳን ክፍል ዛሬ አስር ሺህ ምናም ዝም ብሎ እንኳን ማለት ነው። ዝም ብሎ የተፈራረሰ ቤት ውስጥ ነው እንኳን አስር ሺህ ምናም የምትከፍሉ አሁን ይህ ቤት እንደዚህ ጽድት ምጥን ያለ ቤት ምርጥ፣ እንደዚህ አይነት ቤት ውድ ነው። እንደዚህ አይነት ቤት ውስጥ ኬታ ምጣል ገንዘብ ባይሆን ሚገርመኝ እኮ ይሄ ነው። ከሷ ባይወስድና ባያመጣ በዩቱብ ሸቅሎ የሚያመጣ ቤትም ይገዛል፣ ቤተሰቡን ማስተዳድራል፣ ታማሚ አባቱን ያሳክማል፣ ያስታምማል። አይደለም ባይዘዌ እና ሄሉም አሉ፣ ይደጋገፋሉ። አሁን እነሱ ደርሰዋሉ፣ ይደጋገፋሉ። ነገር ግን በፊትም ብዙ ነገር አድርጓል። እንግዲህ ትዳሩን እያመራ በጣም ጽድት ያለ ሕይወት ነው ምኖሩ። ራሳቸውን እንትና ይሉም አይቆሽሹም፣ ቀንድ ፈለጉ። ጽድት ያለ ሕይወት ነው ምኖሩ ማለት ነው ሰው ይነገሩ ዳሱ ኬት ጠብሎ ብሎ ማሰብም ጥሩ ነው። አንዳንድ በኢትዮጵያ ኑሮ ውድነት ላይ እንኳን ወደ ውጭ ሊወጣ ስል ታውቃላችሁ ውቤ ንብብላ እንደከለከለችው ቀረ ማለት ነው። ወደ ሌላ ሀገር እንኳን ሊሄድ ነበር። ስለዚህ እና ይህንን ድርጊት ከአንተ አልጠብቅም። የምሬ ነው። ይህን ነገር አድርገው ከሆነ የምሬን ነው። እኔን ኛ ጥቤ ማሰጣት ማለት ነው። አሁን ለዛሬ ነገሩ እርግጠኛ እስከመሆን ድረስ መረጋጋት፣ ዝምታ ወርቅ ነው። ላለመናገር ለመቆጠብ ሞክራለሁ እንዴ እኛም የምንኖርበት ተስፋ እንኳን ቢያንስ እናንተን እያየን ነሌን ለነገ ለትዳሮቻችን፣ በቃ ተስፋ እንዳይኖረን እምነት እንዳይኖረን እንዳናምናቸው ወንዶችን እንዳናምናቸው ወንዶች አይናቸው ይጥፋስክን እንድንል ነው እያደረጋችሁ ያላችሁ። ለምን እንደናንተ ሰው በጣም ጠንካራ ትዳር ውስጥ ስላላችሁ ደስ የሚል ገራሚ ሆነ፣ በጣም ብዙ ከእናንተ ለሁሉም ተምሳሌት የምትሆኑ ብለን ያሰብናችሁ ሰዎች ስለሆናችሁ ማለት ነው። በእርግጥ ከእንደዚህ አይነት ሰው እንደውም ከእንደዚህ አስመስሎ ከሚኖር ሰው ይልቅ ተናጋሪ ሰውና ግልጸኛ ሰው ይሻላል። ታውቃላችሁ፣ እንደዚህ አስመስሎ የምኖር ሰው የሰውን ሕይወት ይጎዳል። ይህንን እንዴት በርግዙ ሚስት ታደርጋለ? እንዴት ተጣብቀ ከሷ ጋር ትመጣለ? እችስ ምንድን ነው እናንተ ሴቶች? ቆይ አንድ ሰው ህይወቱን መኖር ከጀመረ የራሱ ትዳር አለው ልጅ አለው። ምን እንደሆነ ልሽ ነው አንጂ ተጣብቀሽ ከሱ ጋር ይመጠሹ? ናርድ ተብዬው ማለት ነው እንደ ሴቶች ልብላችሁ ማዳባት ገዙ ምንድን ነው እንደዚህ የሚያደርጋችሁ? የራሳችሁ ህይወት ለምን አትኖሩበትም? ሀቅሽን በሚገባ ጠይቅ። ደረሰኝ ካለ በደረሰኝ መክሰስ ትቻለሽ። ናሂም ደግሞ አይክድም፣ ሀቅሽን ይመልስልሻል። ያለውን ቤት ሽጦም ቢሆን ጋራም ተጋርተሽን ገብተሽም ቢሆን የተመዘገበን ጊፍት ሪልስቴትን ቢሆን ይመልስልሻል እንጂ ግን ትዳሩ ላይ እርጉዝ ሚስቱ ላይ እንዴት ነው መጥተሽ አንቺ እንደዝጓ ምትባት አንቺ ሴት እስኪቼ ውቤ አንድ ነገር ትሁንና፣ ተጠያቂ እናንተ ናችሁ፣ ትጠየቁበታላችሁ። ሄሉም ዛሬ ለማስመሰል አትሞክር። የመጀመሪያ ቅድሚያ እሷን ይዘት ከመምጣት በፊት ከመምጣትሽ በፊት ማሰብ ነበረብሽ። ለሷ ማለት ነው። ማግኘት ከፈለጋችሁ እስከ ቤት ድረስ ምን ያህል ድፍረት ብኖራችሁ ነው? እንደውም እውነት ውቤ ጎበዝ ናት። እዛ አጠናግሮ ነበር እንትን ማድረግ። ኧረ በስመ አብ፣ ይደብራል። ወዴት ይሄድን ነው? ኧረ ወገንቁ! ኦ ጉድ እኮ ነው። እንዴት ለዚህ ለዚህ ትዳር ይቅርት ያስብላል የምሬል ነው ምላችሁ ይዘጋኝ አሁንም ማለት ነው ትዳር ሊዘጋኝ ነው በቃ ትንሽ ነው በቃ ወስኛ ያለው ላለማግባት ሰላማችሁ ይብዛልኝ በጣም ወዳቸዋለው ሰላሙኑልኝ በሌላ ቪዲዮ እስክንገናኝ ቸራቆየን ወይም ቪዲዮ ከወደዳችሁ ላይክ ሼር አድርጉ እንዳረሱ